ኢቢኤስ የምትባል ደንቆሮ ይሄንን ሙሉውን መልሰ ስቀለው። ሶሻል ሚዲያ ላይ ቮይኮት እናደረጋለን ሚቱ ሙሉን ስቀለው፣ ሙሉን እንድሰቅለው። የዚች ልጅ እንዴት ከጫካ ወጣች? እንዴት አመለጠቻቸው? የቀሩት የት ሄዱ? ስንት ናቸው? አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት አስራ አራት ይቀጥላል ከላይም አሉ መሰለኝ። እነዚህ ሁሉ የት ሄዱ? የዩኒቨርሲቲ ተማሪዎች የት ሄዱ? አዎ፣ የአማራ ልጆች ጆከር ትግሬ ነው፣ ከድር ኦሮሞ ነው፣ አባፋኖ ትግሬ ናቸው እያላችሁ እናንተ ተደባደቡ። ችግር የለም። እናንተ ችግራችሁ የሰው ማንነት ማጣራት ላይ ነው። ተደባደቡ፣ እርስ በርስ ፎቶ ተወጣጡ። ጆከርን እገለዋለሁ ብሎ አንዱ ቪዲዮ ይሰራል የጆን ከበርም ቤተሰብ አፍኛለሁ። አው እናንተ ሚዲያውን እንደሱ እያደረጋችሁ ያዙላቸው። ከዛ ችግር የለም አው ጀግናዎች። እናንተ እርስ በርስ ተጣሉ። እናንተ እርስ በርስ ማነው ና አጀንዳ የሚሰጣችሁ? እዮዳ ቦርጫም እዮዳ ቦርጫም ቤት እየገባችሁ አማራ ቆማጣ ነው ብሎ የሚሳደብ ቤት እየተሰባሰባችሁ እየሄዳችሁ ስትታረቁ ተናዶ ኦሮሞ የሚጠላችሁን ሰዎች እያስገቡ አሁን ማንን ያሰድባል? አማራ መች ነው እናንተ የምትማሩት? እኔ እኮ በዚህ አንጀቴ ሄዳቀዝራችኝ እኮ ነው። ትግል አልታገልም ብዬ ወጣሁት። እግዚአብሔርን እናንተ ምን አይነት ጉድ ናችሁ? መች ነው የምትሰለጥኑት? መች ነው ሚዲያው የሚገባችሁ? አሉ እርስ በርስ ሚዲያ ላይ አንተንት፣ ለምንድን ነው እንደዚህ ቢዚ ያደረጓችሁ? አታቁም እንኳን አትባንኑ። ምን ላድርጋችሁ? እኔ ከእናንተ ባልተዋለድኩ ባላየኋችሁ ቢቀርብኝ። ሚዲያ መጠቀም በእናንተ የተነሳ በአቆም ደስተኛ ነኝ። መችነው የምሰለጥኑት ለእናንተ? እናንተ የአጼዎቹ የሰለጠኑ ዓለምን ስልጣኔ ያሳዩ ቤተሰብ ወልዶቹ ሚዲያን መጠቀም የማችሉ እርስ በርሳችሁ የተጣላችሁ። ጆከር ትግሬ ቢሆን ለአማራ ከታገለ ምን አባ የጆከር ማንነት ጆከር አንድ ቀን ከፍሎ አማራ ና ያቅ ለአማራ መታገል ነው እንጂ ሌላ ላየንበትም። ምን አባታችሁን አጀንዳ ያገኛችሁትን እያግበሰብሳችሁ የምትጣሉት ምንድነው? የምትጣሉት አሁን ደግሞ ሞጣ ጋ ሄዳችሁ ተነካካችሁ። የበርዚስተንን ፎቶ አውጥታችሁ ሞጣ እንዲህ ነው ሞጣ እንዲህ ይሄ ነው። ይሄ ነው የእናንተ ትግል። አንጀታችሁ ቅጥል፣ ድብን ይበል። እኔ እኮ ባላያችሁ ዝም ብልስ ዝም ብልስ ያልቸገራችሁ ከማ ጋር ትጣላላችሁ? ሀቢባ ጋ ማን ያነካካችሁ? ከሀቢባ ጋ ጸብ ማን ነው? ከሀቢባ ጋ ያገናኛችሁ ጸብ ማን ነው? እዮዳብ አጀንዳ የሚሰጣችሁ ዮሪ ማኛ ራሱ መጣላ ሲያቅተው ለከፍ ለከፍ አድርጎ እዮዳብ አጀንዳ ይሰጥሻል። ሄዳችሁ ምንም ካላረጋችሁ ሰው ጋር ትጣላላችሁ። እኮ አገባኝም ብዬ እኔ እኮ አገባኝም። በቃ ትግሉ ለምን እንደዚህ ለማይረባ ትግል ከምታገል ለምን ብዬ ብዬ መንግስት ይቅርታ ጠይቄ ተቀላቀልኩ። ግን እንደ ማተርዋት አንድ ነገር ምነግራችሁ ቃል ለምድር ለሰማይ፣ እንደ ማተርዋት የአማራ እንኳ ሞቱ እንቅልፉ ያሳዝነኛል ብዬ እየነገርኩ ነው መርዝ ልብላ። አማራን የሚያስታጣ አማራን የሚያስመላ ነገር እኔ ከተባበር መርዝ ያዝ። እኔ እንኳ አገባኝም ብዬ ዝም ብዬ መቀመጥ እችላለሁ፣ ግን አስድለኝም እምታረጉት ነገር ሁሉ ብዬ ተረበሸ ሰው ሲነግራችሁ። እኔ እንኳ አገባኝም ብዬ መቀመጥ እችላለሁ። እዮዳም ቤት የምትገቡ እኔ እኮ ከእዮዳም ጋር ምንም ችግር የለብኝም። እናንተ ላይ በሚያደርገው ግፍ እኮ ነው የምጣላው። እኔ ጀርኩ ምን እንደማረጋችሁን ያላቅም ምን ምን እንደማረግ አሁን እዩት ከዩቱብ ላይ የልጆቹን እንኳን ሀቅ የት እንደደረሱ እንኳን፣ የነዚህ ሀቅ እንዳይገኝ ከሚዲያ ላይ የቀዳችሁ ካላችሁ አስተላልፉልለኛ። የቀዳችሁ ቶሎ ብላችሁ የቀዳችሁ ላይፍ ሲተላለፍ ወሬ በሪቲዝ የቀዳችሁ ካለ ስጡን፣ ስጡን፣ ድምፅ እንሆንላችኋል። ይሄ አይሸፈንም። የዝች የነዚህ ምስኪን የአስራ ሰባት ህፃናት ምንም የማያውቁ ገጠር ተወልደው አብይ ይግዛ፣ መለስ ዜናዊ ይሙት፣ እስቲላ እንትና ይኑር እማያውቁ ፖለቲካ የማያውቁ ምስኪን ጨቅላ ምንም እማያውቁ ዩኒቨርሲቲ ሄደው ወጥተው የቀሩት እንኳን ለእነሱ ድምፅ መሆን ነው እንጂ ማንነታቸው እኮ አይደለም። ማንነታቸው አይደለም። ለቀነኒ ድምፅ ስንሆንላት ኦሮሞ ብቻ ድምፅ ይሁን ኦሮሞ ካለች እንደ አፈር ድሜ ይበልታችሁ ሙቱ አፈር በልታችሁ ሙቱ። ፍትህ ለቀነኒ ፕሮፋይል አድርጋታለሁ። የእሷን ፍትህ እስክናገኝ ድረስ አለቃችሁ እኔ፣ ደግሞ ሮማን ተሰማ። የቀነኒ ፍትህ ይሄ ቪዲዮ ጫና አድርጋችሁ፣ እንደው ኢቢኤስ የሚባል የምትጠቀሙ ይሄንን ካላወጡ የምትጠቀሙ እግዚአብሔር መዳን ያለም በቤተሰበቻችሁ የነዚህ ግፍ ይግባ። ይሄንን መንግስት ከሆነ ያላቸው መንግስት አንሱ ብለናል ብለው ወጥተው ይናገሩ፣ አለበለዚያ አንፋታም። ቀነኒ ሚዲያ ላይ ዘቅዝቃችሁ የቀነኒ ፎቶ ሞቷ ሳይበቃችሁ ዘቅዝቃችሁ የሰደባችኋት የኦሮሞ ልጆች ዋጋ ትከፍላላችሁ። አባት አላት፣ እናት አላት፣ ፕላስ ወንድም አላት፣ አጎት አላት፣ እያያችሁ ነበረ። አጎቷን መጥቶ አስራ ሁለት ሰዓት ከአርባ አምስት ደቂቃ እስከሆነ ድረስ እኔ ጋር ደውላ ነበረች ብሎ ተናግሯል። ነበረች ጭራሽ ለነገ ተነጋግረን አውርተን ስለ መንጃ ፈቃድ አውርታ ነገ ጠዋት እንደዋወል አሁን ኬክ ልቆርስ ነው ብላኝ የተለያየ ነው በምን ሳልሆና አሞተች። ውጪ ብትሆን የፈረደበት ፋኖ ገደለት ፋኖ አሳዶ ገደለት እሉ ነበር። አልሞተችም የአማራ አምላክ ደግሞ እቤት ውስጥ ነው የተገደለችው ማነበረ ባሏ የባሏ እህት ሰራተኛ ሁለት የጓደኛውን የማን ህፃናት ልጆች ሁለት አሉ ሀቁ ያለው እጃቸው ላይ ነው ለማን የሚያለቅሱት ለሞተው እህታቸው ትተው ለማን የሚያለቅሱት ዘፋኝ ለአንድ አዝማሪ